ሌላ ቦታ ትሄዳለች፣ ምናምን በላ። እንደው ይሄን ጉዴን ጓደኞች አልሰሙትም። እንደው አንድ አስር ሽና ምንም ብር ያለ ይበቂ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ተመልካቶቼ እንደምን አላችሁልኝ? እኔ ዳማ ነኝ አለሁላችሁ። ያው ዛሬ ብቅ ብያለሁኝ ማለት ነው ወደ እናንተ ብቅ ብያለሁ ማለት ነው። በመጀመሪያ ያው 50 ሺህ እንደገባን ታውቃላችሁ። 50 ሺህ ስለገባን በጣም በጣም ከሚገባው በላይ በጣም ደስ ብሎኛል። እና ደግሞ ያው ታውቃላችሁ በእናንተ እገዛና በእናንተ ትግል ነው 50 ሺህ የገባነው ከልባችን በጣም አድርገን እናመሰግናለን። ሁሌም ኑሩልን፣ ሁሌም ከጎናችን እንደምትኮኑ አሁን በመቀጠል ያው ተስፋ እናደርጋለን ማለት ነው ከእናንተ መቶ ሺህ እንጠብቃለን ማለት ነው። በጣም ነው ከእናንተ ብዙ ነገር ነው የምንጠብቀው ከዚህ በላይ ግን ደግሞ አምሳ ሺ ለመግባት በጣም ብዙ ጉጉት ስለነበር ነው። ዛሬ ላይ አምሳ ሺ ገብተን ስለያየነው ደግሞ በጣም ደስ ብሎና እናንተንም ከልባችን በጣም እናመሰግናለን ማለት ነው። በመቀጠል ዛሬ ወደ እናንተ የመጣሁት ደግሞ ተንኮል አስቤ ነው። መቼም ተንኮሌ እንደምትወድል ተስፋ አድርጋለሁ። ብዙ ጊዜ ያው እንደዚህ ተንኮል ማስብ ልጅ አልነበርኩም፣ ግን አሁን ከልቤ ተንኮል እያስብኩ ነው የመጣሁት ማለት ነው እና ወደ ተመልካቾች ዛሬ ምን አስቤ መሰላችሁ የመጣሁት ወደ እናንተ ያው በምሽት ሴት ልጅ እንደማትወጣ ታውቃለች። ያው ከመሸ ሴት ልጅ መውጣት የለባትም ቤት ነው መቀመጥ ያለባት ምናምን የሚባል ነገር አለ። እኔ ዛሬ ደግሞ ምን አስቤ መሰላችሁ የመጣሁት? ያው እንደዚህ ለብሻለሁኝ እንደምታዩ እንደዚህ ሁኜ ነው የተነሳሁት። እሱ ገና እየመጣ ነው። የልብሶች ምናምን ነገሮች ነበሩን። እሱን ለማምጣት ወደ ሱቅ ሂዶ ነበረ ያው ሲመጣ ሰው ብዙ ጥሩ ነገር ይዞ ይጠብቃል። እኔ ተንኮሊሽን የጠበኩት ማለት ነው። ተንኮል ምን መሰላችሁ፣ ከጓደኛ ቤት ለሄድ ነው አሁን፣ እዛ ነው ማድረው። ስለዚህ በቃ አሁን መሄድ አለብኝ እለዋለሁ። ያው ምን እንደሚል ደግሞ አብረን የምናየው ይሆናል። በጣም እንደሚበሳጭ ያው እርግጠኛ ነኝ። ምክንያቱም በዚህ ምሽት እንዴት መውጣት ታስባለች የሚለው ነገር በጣም የሚያናድደዋል ብዬ አስባለሁ። እንግዲህ ያለውን ወጣ ገባ በደንብ አብረን የምናየው ይሆናል። በደንብ እንደማናድደው ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ከዚህም በላይ ከእናንተ ብዙ ስለምንጠብቅ ከፍ ከፍ አድርጉ እንላለሁ። ለተንኮሌ ደግሞ ተባባሪ ሁኑኝ፣ አግዙኝ። ለተንኮሌ አሁን እርግጠኛ ነኝ እዚህ በር አካባቢ ሳይደርስ አይቀርም። እየመጣሁ ነው ምናምን ብሎ ነበረ። ልክ እንደመጣ ያው እኔ እንደዚህ ለባብሽ ሲያኝ፣ ወዴት ነው የምትሄጂው ምናምን፣ ወይ ልትሄጂ ነው እንደዚህ የለበሽው ምናምን ማለቱ አይቀርም። እንደዚህ ፖርት ምናምን ሲያይ ማለት ነው። እኔ ደግሞ ያለውን ነገር ዙር አብረን የምናየውን ተከታተሉ። ቻች አሁን እየመጣ በር ላይ ስለሚሆን እስኪ በቃ ብያይችል ጣ ስላሰብኩ ነው ያለውን ነገር አብረን የምናየውን አቤት ዋአሌይኩም ሰላም ራትምስለ በረከት እንዴት ነው? አያለን እ ጉዞ ወደዚህ ነው በሚለው ሳላማ ነው። ከስራ ደርሶ የሚመጣም ባል ተቀምጥኩበት። እንዴት ነው? ፌስታል ማዞርም ስራ እኮ ነው። ምን ችግር አለው? ፌስታል ማዞር ስራ እንዴ? ሳል ነግርህ ጓደኛዬ ቤት ዛሬ እኮ መሄድ ማለት ማለት እና ያው ለየት እስካሁን ምናምን ነው ነገ

ቁም ነገር ነው መሸብኝ ታውቃለህ አይደለም አንተ በደንብ ታየኸው ያው ነገር ነው እኔ አሁን እሱን ወይ በሰዓት የለኝም ለሄድን መሽቶብኛል ጓደኛ ጋር ይመጣለሁ ብያታለሁ እስካሁን ራሱ የጠበኩት አንተ መምጣት ሊ ብዬ ነው እንጂ ማናት ማለት እንዴ? እንደ በቃ እዛ ማደራ ላድር ነው እንዴ? እየመሸብኝ ነው፣ እየመሸብኝ ነው። ለምን ታስቆይኛለሽ? እደርሳለሁ ችግር የለውም። የት ነው ማለት ደጋግመህ ሂጅ ሂጅ ትላለህ? ስንት ጊዜ ነው አሁን የነገርኩ? ወሬ አልፈልግም። እኔም ወሬ አልፈልግም። እየመሸብኝ ስለሆነ ለሂጅ ነው እያልኩህ ነው። እንቺ ብዙ አሁን እንትን ያለ ወሬ ምን ማለት ነው? ባለ ትዳር ሴት ጓደኛ አይጠይቅም ጓደኛው ጋር አይጫወትም እንዴ? እንደዛ ነው ምታስብ? ቀን ነው ሱቅ ምን ከዛስ? ስሜት ወሬ እኮ አይደለም የሚወራው። ብዙ እንዳልቆይ ብዬ ነው። ለባብ ሽራፍ እንደዚህ ጠበኩት። እራት ነው እንደዚህ ይደረገሽ። ራት ግን ደግሞ አሁን መሄድ አለብኝ። የት ነው አትበል እንጂ፣ ደጋግሚ እየነገርኩ ደጋግሚ። የት ነው? ምን ለምን? አብዳለሁ እንዴት? ጓደኛዬ ጋር ይጫወት ነው ማለት። ማበድ ነው እንደዛ ታስቡ ምንድነው ጓደኛዬ ጋር መጫወት ማለት አልገበኝ። ተዳሪ ይዘሽ እንደገና ተዳር ያዘ ሰው አይ ጨዋታም፣ ጓደኛው ጋር ያወራም ጊዜ ያሳልፍ ማለት ከጓደኛዬ ጋር ማለት ምናምን ልታግደኝ ነው አንተ? ጓደኛ ጋር ነው እንደዚህ ቢሆንም ዙሮ ያም ሆነ ዙሮ ታውቃለህ፣ አይምሮ ትንሽ ጓደኛዬ ጋር ሆኖ ሁ ይን ተማ ትፈልጋለህ። ወራሴን ማዳመጥ በቃ ሴት ለሴት ሆነ የምታወራው የምትግባባው ነገር ስላለ እኔ ደግሞ ታውቃለህ፣ ቃልን ታውቃታለህ። እሷ ጋር ሆኜ ሳወራ ምናም ትንሽ በቃ በአጭር ጓደኛዬ ጋር ልሄድ ነው። ምንም ወሬ ማስፋት ምናምን ያስፈልገውም። ሰዓት ብዬሽ መሸብኝ ነው። በፈጠረህ እንዴ ተወኝ በቃ ልሄድ

ቀልድ የሚሆን ምርሽን የሚሆን በቃ ከሄድሽ፣ በእናትህ እንድመሽብኝ። ካልፈለግክ አታስመሽኝ እንዴ! አንተ ጓደኛ ጋር ጊዜ ላሳልፍ ብለህ ሄደህ አታውቅም እና ነው እንዴ? እኔ ጓደኛሽ ጋር ከሄድን ምናምን እንዴት አንተ እንደዛ ታስባለህ? ታቀባብሽ ምናምን ሴት ልጅ መቼም ትቀባባልሽ ትላለች አይደል እንዴ? ለምን በሌላ መንገድ ታስበዋለህ? በቃ ሌላ

በምሽት ሌላ ቦታ ምን አለ? ኧረ ቀልድ፣ ሕፃን ልጅ አይደል ሁን። አንተ ምን አይነት ሃሳብ ነው ያለህ? ሌላ ቦታ ትሄዳለች

ይህንተው ጠዋት ይስተካከላል። ጠዋት እመጣለሁ በጠዋት አሁን ግን መሄድ አለብን። እንግዲህ ይህ ነገር ልትረዳ ይገባል። አትቅና ደግሞ ጉዳይ ምንም እንደማታደርግ በደንብ ማመን አለብን። እንደ ምን ሆነው ነው? ቆይ አንተ ለምንድን ነው እንደዚህ አንተ ላመንከኝ ነው

አታምነኝም እንዴ አታምነኝም እንዴ? ቆይኝ፣ ንገረኝ አሁን። እኔ ማንንም ቀጠረ አይደለም ማለት ጓደኛ ጋር ነው የምሄደው። ምን እንደ ነው አንተ እኔን አታምነኝም እንዴ? ወይኔ ጉዴ! ዘንድሮ ይሄን ሊያሰማኝ ነው ፈጣሪ እስካሁን ያቆየኝ።

መሄድ አለብኝ አልኩህ አይደል፣ መሄድ አለብኝ ዛሬ። ከጓደኛዬም አልቀርም ዋናው ነገር ይሄ ነው። ከቻልክ እንደውም ይችን ባጃጅ እስከሚይዝ ብታሳልፍ ደስ ይለኛል። ዳክሞኛል ብለህ ካልነበረ ሳቅልኝ እ እንድትከፋብኝ እኮ አልፈልግም፣ ግን ደግሞ መሄድ ግደታ ስላለብኝ እንደውም ብሩ ካለ ብትሰጠኝ ደስ ይለኛል።